ተመስገን አምላኬ፣ ፈጣሪዎ ጸሎቴን ስለሰማኝ አመሰግናለሁ፣ አመሰግናለሁ። አምሬ ብዙ ጊዜ ልትገለኝ ሞክራ እምቢ ብሏታል። አሁንም ለእኔ አትተኛም። ነገር ግን አንድ የምልሽ ነገር ቢኖር ናርዶሴ ትምህርት ቤት ጨርሳና በራሷ ሳትቆም ይህንን ለፖሊስ እንዳትሰጪ ይህንን ቃል እንድትገቢልኝ እፈልጋለሁ። ናርዶሴ አሁን ላይ ዘመድ ያስፈልጋታል፣ ለዛ ነው። ሌላኛው ደግሞ ልጄን አደራ፣ መቼም እንዳትለያት። ልጄን ከዛች አውሬ ማዳን የምትችይው አንቺ ብቻ ነሽ።

ነው ምከራው እምቢ ካለ ደግሞ መከራ የምከራው። ትል ነበር ልብ ቢኖርሽ ኖሮ አንቺም የምልሽን ትሰሚኝ ነበር። ብዙም እድል ሰጥቼሽ ነበር። ምን ያደርጋል፣ አንቺ ደግሞ የምልሽን አልሰማሽም። ስለዚህ መከራ ሊመክርሽ ነው ማለት ነው። እኔ ግን እንደሚያሳዝነኝ ታውቂያለሽ። ያችን ምስኪን እናትሽ ከዛሬ ነገ ታከማሉ ስትል ወደማይቀረው ሞት መሄዷ ሄዷ። ለነገሩ አንቺም ታሳዝኛለሽ። ለካ መቃብሯ ላይ አትቆሚ፣ ለካ አትቀብሪያትም። ለማንኛውም በጣም ነማዝ ነው። በቃ እንግዲህ ምን ማድረግ ይቻላል? አይዞሽ። በዚህማ እንለያየ አንቺ ልጨርስ ትችያለሽ። እኔ ግን ገና እየጀመርኩ ነው። እናቴ ምን ትላለሽ መሰለሽ? ጉድጓድን ሩቅ አትቆፍሩትም ነበር። ጀግና እኮ ነሽ፣ አሁንም ልብሽ አይሞትም ማለት ነው። ይህንን እንድትቀጂ ያደረግኩት ሳምሪ ብዙ ጊዜ ልትገለኝ ሞክራ እንቢ ብሏታል። አሁንም ለእኔ አትተኛም። ነገር ግን አንድ የምልሽ ነገር ቢኖር ናርዶሴ ትምህርት ቤት ጨርሳና በራሷ ሳትቆም ይህንን ለፖሊስ እንዳትሰጪ፣ ይህንን ቃል እንድትገቢልኝ ይፈልጋለሁ። ናርዶሴ አሁን ላይ ዘመድ ያስፈልጋታል፣ ለዛ ነው ሌላኛው ደግሞ ልጄን አደራ፣ መቼም እንዳትለያት። ልጄን ከዛች አውሬ ማዳን የምትችው አንቺ ብቻ ነሽ። ይ ኬትኛው መጣ። ለፈጣሪ ምስጋና ግባውና፣ ምን ነው አይታወቅብኝም ብለሽ ነበር? እንዳታስቢ፣ አይደለም ዛሬ ወደ ፊት እንዳታስብ ሰማሽ እሺ ቆይ ምን ነው የምትፈልጊው መጀመሪያ ናርዶስን ትሄጂና እኔ ከዚህ ቤት እንዳልወጣ ተሰምኛ ታለሽ ከዛ እሱን ከጨረሽ በኋላ እንነጋገርበታለን ምርጫ ሰጥቼሻለሁ እድልሽን ተጠቀሚ ሳይ ለምንድ ነው ማትወጣው? ክስቲ ይቅርታ፣ በጣም አዝናለሁ አክስቴ። እኔ ለሷ የማደርገው ምንም አይነት ይቅርታ የለኝም። ይኸው ልሽ ናዲ፣ እቺ ልጅ እኮ እዚህ ቤት ብዙ ዓመት ቆይታለች። ዛሬ የተነሳችና ስትተሳሳተች ብለን እንደዚህ አይነት ውሳኔ የሚወሰን የለብንም። ለእኛም እኮ ውለታ ውላልናለች፣ አይደል? እሱንም ቢሆን መርሳት የለብንም። ደሙን ቢሆን በጣም ተሳዝናለች። ሀባክሽ አክስቴ በቃ እኔ ስለ እሷ ምንም ነገር ማውራት አይፈልግም። ታይንጂና አ እንደዚ አይነት ሰውማ ምን የለብሽም። አክስቴ ልገለኝ እኮ ነው የሞከረችው እኔን ስ ልገለ ነበር አልነበር? ለአንቺ እኔ ሁሉንም ነገር ታውል ታዲያ አንቺ ለምን እኔ እኮ ከዛሬ ነገ ትሻሻላለች ብዬ ብዙ ጠበቋት። እሷ ግን ለመለውጥ ምንም አይነት ፍላጎቶ ይላት ደግሞ እንዴት ብዬ እንደመነግር ግራ ገብቶኝ ነው እንጂ አንቺ ልትገኝኝ እንደምትፈልግ የነገረችኝ አይነገረችኝ ሰውናት እና እንዴት ብዬ ነው ለዚህ ሴት ይቅርታ ማድረግላት? እኔ ይገባኛል እኮ ናርዲዬ፣ ግን ደግሞ ልጅቷን ስታባረራት የእናትሽ ነፍስ ታዝነብሻለች። ያን ደግሞ ማድረግ የለብሽም። እሷም እንድትከፋ አልፈልግም። እና ቆይ አክስቴ ዝም ልበላት? ግድ የለም ናርዲዬ፣ እዚሁ ቤት እያለች እንድትስተካከል እናደርጋታለን። እኔ ጭንቅላቴ ሊፈንዳ ነው በእውነት። አይዞሽ ናርዲዬ ደግሞ ሁሉ ነገር ይስተካከላል። እሺ፣ እሺ በቃ አክስቴ ወደ ውስጥ ልኝ። ቆይ ማርታም ባበረራት የእውነትን ታዝኝብኛለሽ? እ እማ ማርታ እኮ እንደ ድሮው አጥሩ ሰው አይደለችም። በጣም ተቀይራለች። በፍጹም ፍም በፍጹም፣ እንደዚህ ሊሆን አይችልም። የማንም መጫወቻ ማ መሆን የለብኝም። እንዴት የማንም ገረድ መጫወቻ ሆናለሁ? በእጇት አስገባኝ። እንደዚህ በቀላል ስራን የሰራሽ ወይ፣ ጎበዝ ጎበዝ። ማርትዬ፣ ዛሬ ደግሞ ማርትዬ ሆንኩኝ፣ ይገርማል። ስምረት እኮ ናርዶስ ትምህርቷን ሳጨርስ ለፖሊስ መረጃውን እንዳሰጭ ቃል አስገብታሻለች አይደል? ስለዚህ ለፖሊስ አትናገሪም አይደል? አዎ፣ አልሰጥም እንድልሽ ነው የምትፈልጊው? እሱን በህልምሽም ቢሆን እንዳታስቢው፣ እሺ እኔ አሁን ለዛ የማስብበት ምንም ምክንያት የለኝም። ግን እኮ ቃል ገብተሽላታል። ቃል ደግሞ የእምነት እዳ ነው። ስለዚህ ቃልሽን ብታፈርሽ ስምረት ትከፋብሻለች። አንቺ እኮ ቃልሽን ቅርጥፍ አድርገሽ የበላሽ ከሃዲ ነሽ። አንቺ ባለጌ! እኔ አንቺን ብሆን አሁኑ ነበር አሳልፍ የሚሰጥሽ። ማርትዬ፣ እባክሽን ማርትዬ፣ እንደዛ አትበይ። እኔም እኮ ቃሊን ቃልን አለማክበር ሁልጊዜ ነው እንደ ግር እሳት የሚያንገበግበኝ። አንቺ ግን ከምንድን ነው የተፈጠርሽው? ቆይ ግን ሰው እንዴት በዚህ ልክ አስመሳይ ይሆናል? እሺ በቃ በአንድ ነገር እንስማማ። ከማገኘው ትርፍ ላይ 50 ፐርሰንት እኩል እንካፈል። ምን አልሽ? አንቺ ሰይጣን፣ እኔ እንደ አንቺ ህሊና የሌለኝ ይመስልሻል? እንደ አንቺ ባለጌ፣ እባክሽን አታስመስኝ። ሁላችንም እዚህ ምድር ላይ የምንለፈው ገንዘብ ለማግኘት ነው። እኔ ደግሞ ያንን ነገር ላቀልልሽ ነው ያልኩሽ። አንቺስ ቢሆን እዚህ ቤት የበታች ሆነሽ የምትሰሪው ገንዘብ ለማግኘት አይደል እንዴ? አየሽ፣ ትልቁ ስታትሽ ይሄ ነው፣ ገንዘብ የሰው ልጅ የሚኖርለት ምክንያት ሳይሆን ለሰራው ስራ የሚሰጠው ክፍያ ነው። እኔ ደግሞ እንደዚህ አይነት ሰው አይደለሁ። እኔ ለህሊኔ የምኖር ሰው ነው። እሺ ይሁልሽ። ማለቴ ይበቃሻል ታምራዊት፣ ይሁልሽ። እንደ ከዚህ ቀደሙ አይነት ስራ እሰራለሁ ብትይ አንገትሽ ላይ ገመድ እንዳስገባሽ ቁጠር። አንገትሽ ላይ ገመድ ማስገባት ማለት መቼም ምን ማለት እንደሆነ ይገባሻል። መቼም ሰምተሽኛል አይደል? ሌላው ደግሞ እስከ ዛሬ ድረስ ስታላግጭባት የነበረሽውን እናቴን ታሰክመታለሽ። እንዴ ማርቲ፣ ቆይ እኔ ብር ከየት አመጣለሁ? እሱ የኔ ጉዳይ አይደለም። መቼም እስር ቤት ከመበስበስ ይሻልሻል አይደል? እሺ፣ ቢያንስ እንኳን የተወሰነ ጊዜ ስጪ። ምንም የምሰጥሽ ጊዜ የለኝም። እሺ፣ በዚህ ሶስት ቀን ውስጥ እንድታሰክም ትፈልጋለሁ። ሶስት ቀን እኮ በጣም ትንሽ ነው። ሌላ ነገር ማውራት አልፈልግም፣ ጨርሻለሁ ጊዜ ወደ ፈጣሪሽ ብትጸልይ ነው ምሻልሽ። እጄ የገባሽ ቀን የስቃይን ጥግ ነው ማሳይሽ። እንደዚህ በእጆቼ አንቄ ነው ምደፋሽ። መትረሽተኛች ትንሽ እኮ አመም አድርጎ ነው። ምን ይሁን ይሄ ምን? እኮ ተደጋገመብሽ። አክስቴ የውን እንኳን ራስ ምታት ነገር ነው ስላልተኛው ነው መሰለኝ። ለዚህ ሁሉ መንስኤ እኮ እሷነት ግን አንቺ ደግሞ ትከራከር ይላታል። እኔ እኮ የተከራከርኩት ለእሷ አይደለም፣ የእናትሽ ነፍስ በእሷ ምክንያት እንዳያዝን ብዬ ነው። እሷ እኮ እንኳን ለሌላ ይቅርና እሷን በራስነት እኔም እንደዛ ጨቅላ ጻኑኝ አይቶ ለተወኝ አባቴ እንኳን መጥፎ ነገር እንዳላስብ ስለ እሱ መጥፎ ነገር እንዳላወራ ነበር የምትነግረኝ። አንድ ቀን ይመጣል ትለኝ ነበር። ለዚህ ነው ማርታ ከዚህ ቤት አትወጣ ያልኩሽ የእናትሽ ነፍስ እንዳያዘብሽ። እኔ ግን እንደማየ አይነት ታጋሽ ሰው አይደለሁም። እኔ በእርምጃ ነው ማምነ እንደማየ አይነት ሰፊ ልብ የለኝም። አንቺን ቢሆን የእናትሽ ልጅ ነሽ፣ እያንን ስልሽ ያጠፋችሁን ነገር ሁሉም እንዳላጠፋችሁ ምጣሩ ማለት ይሰጉ አላ አይደለ? ቤት ውስጥ ሆና ቅጣቷን ትቀበላለች ማለት ነው። እሺ አክስቴ፣ የኔ ቆንጆ። ይልቅ ምን ነገር ማርታ በጣም አደገኛ ነች። ደማን በማንኛውም ሰዓት ምን ተጠንቀቂያት። እጠነቀቃለሁ። በቃ እኔ ትንሽ እረፍት ላድርግ። እሺ በቃ ረፊ ትሰምኛለሽ፣ የምታደርጊውን ነገር አድርገሽ ናርዶስ ላይ ያላት ነገር እንዲመለስ ፈልጋለሁ። እሱን እኔ እንዴት ማድረግ እችላለሁ? እሱ የእኔ ጉዳይ አይደለም። የመጣሁት ከአንድ ጋር ሊደራደር አይደለም። እሺ እሺ፣ ግን ትንሽ ጊዜ ይወስዳል እኮ። የምን ጊዜ ነው የሚወስደው? ናርዶስ እንደምታውቂው አሁን ተናዳብሽ ነው ያለችው። ስለዚህ እስክትረጋጋ ትንሽ ጊዜ ይወስዳል። እሱ እኔን አያገባኝም። ይሄ ነገር መስተካከል እኮ ጥቅሙ ላንቺ ነው አለመስተካከሉ ደግሞ ጉዳቱ ላንች። ምን ሆኖ ነው አትልሽ? እኔም እኮ ለዛ ነው ጊዜ የምጠይቅሽ። እኔ ደግሞ የምሰጥሽ ምንም ጊዜ የለኝ። ስለዚህ አሁን አድርጊው። እሺ ማርታ፣ አሁን ቢስተካከል እንኳን ዘላቂነት የለው። ስለዚህ ታገሽ። ስሚልሽ፣ ለማውራት ወይም ደግሞ ለማክርሽ አይደለም የመጣሁት፣ ያልኩሽን እንድታደርግ ብቻ ነው። እኔ እኮ አደርገዋለሁ ግን ደግሞ ነገሩን ጨረስኩኝ ነው። እሺ፣ ወደ ግላስ ሊድ ፈተና አለብኝ። በቃ መልካም ፈተና አሚን። ማርታ መቼም ቢሆን እንዳታስብ፣ ከናርዶስ ጋር ሰላም አትፈጥሩ። ያን ያህል ስተሰርቼ ራሴ ላይ ቦምብ የማጠንድ ደደብ አይደለሁም። ነገርሻት አልነገርኳት። ስለዚህ ምን ታመጫለሽ ነው አይደል? በጣም ጥሩ። እንደዛ አይደለም ማርትዬ፣ ትንሽ ስሜቷ ልክ ስላልነበር ነው እንጂ ነግራት ነበር። እየሸወች ነው። አረ እኔ ምን በወጣኝ ደግሞ? እኔ ቀሽሟ እንዴት አንቺ ብልሁን ያሻውድሻለሁ? አሁን የመጨረሻ እድል ነው የምሰጥሽ። ናርዶስ ከትምህርት ቤት ስትመጣ እንዴት ነግሪያት፣ እሺ? እነግረታለሁ። ናርዲዬ፣ ናርዲዬ፣ እንደተቀየምሽኝ እኮ ይገባኛል፣ ግን ደግሞ እውነታውን እንዴት ብዬ እንደማስረዳሽ አላውቅም። ግን እባክሽ ናርዲዬ፣ በምንም አይነት ሁኔታ ውስጥ ብትይኝ ራስሽን ጠብቂ። እያስፈራረሽኝ ነው። ቆይ ለምን አስፈራረሻለሁ? ናርዲዬ፣ ናርዲያስ በይኝ አልኩሽ እኮ ከዚህ በምንም አይነት ሁኔታ እንዳትዘናጊ ዋልሽ፣ እባክሽ እራስሽን ከአክስትሽ ጠብቂ። ቆይ ምን አይነት ደፋር ብትሆኝ ነው ስሟን ለማጥፋት የዚህ ያክል ርቀት ውጤት? ቢገባሽ ዛሬ እዚህ ቤት ያለሽው በእሷ ምክንያት ነው። እሺ አንቺ ግን ስሟን ለማጥፋት ትሞክሪያለሽ። ምን አይነት ውጫካኝ ሰው ነሽ? ይገባሻል? ምንም እንዲገባኝ የምፈልገው እውነት የለም። አሁን ቀጥ ብለሽ ውጪ! ውጪ! ሰው እንዴት በዚህ ልክ አይናውጣ ይሆናል። ታውቃለህ፣ አንተ ልክ ነበርክ። ማርታ ና አላቃት ነበርኩ ነግረሽ ነበር። ሰው ልጅ አውቀዋለሁ ማለት ከባድ ነው። ማርታ እኮ ፊልም ላይ ሰዎች በዙምቢ ሲነከሱ እንደሚቀየሩት ነው የተቀየረችው። በቃ ፍጹም አላቃት ሆናለች። ዋናው ነገር ማንነቷን ማወቅሽ ነው። እሱስ ልክ ነ ዋናው ነገር ማንነቷን ማወቂ ነው። ግን በምን ያሻት ማታ ማርታ አንድም ቀን ታደርጓለች ብዬ የማልጠብቀውን ነገር አደረገች። ምንድን ነው? መኝታ ቤት ድረስ ገብታ ወቅት አልገለኝ ነበር። ምን የእውነትሽ ነው ናርዶስ? አዎ የእውነቴን ነው። እኔ እኮ በዚህ ልክ ክፉ አትመስለኝም ነበር። እኛም እንደዛ ታደርጋለች የሚል ሀሳብ አልነበረን። እና አሳሰራችኋት? እሱን ማድረግ እንደምንችል ማ እናቃለን፣ ግን ደግሞ ለጊዜው እሱን ማድረግ አንፈልግም። ቆይ ለምን አልታሰረችም? ወይስ ማሳሰር እንደምችል አላወቃችሁም? እማዬ ስትሞት ማርታ ከኛ ቤት መቼም እንዳትወጣ ቃል አስገብታኛለች። ስለዚህ እቤት ናት እያልሽኝ ነው? አዎ እቤት ናት። ይሄ ለእኔ ፍጹም እብደት ነው። እሱስ ልክ ነ፣ ለሚሰማን ሰው እብደት ነው የሚመስለው፣ ግን በቃ እኛ ቤት ቃል እዚህ ድረስ ነው ቦታ ያለው። እሷም ይህን አውቃ ነው በነብሳችሁ የምትጫወተው። ከዚህ በኋላ ግን ምንም አይነት ጥፋት ብትሰራ ይቅር አልላት። አትልፊ። በዚህ መንገድ የምትሄዱ ከሆነ መቼም ሰላም አይኖራችሁ። እሺ። የማየን ነፍስ ነፍስ ላሳዝሽ የእናትሽ ነፍስ በዚህ የተነሳ በፍጹም ያዙ እንጃ ነው ምን ማድረግ እንዳለብኝ አላውቅም። አዙሽ፣ ያደግኛለሽ እሺ። በስነሳት ሁሉ ቤቱን አታጨማልቁ፣ እሺ ይሆናል እንዴ? ተው፣ ልጅ ነው ገና። ምን አይተሽ ላደረግሽ እያንዳንዱ ነው። እንደሚገርመኝ ታውቂያለሽ? በጣም ቂል ነሽ ልበል። እኔ ማርታ ያመጣሽልኝን ውሃ መጠጠው ይመስልሻል? ምን አፍጥሽ ታገኛለሽ? በሉ በሉ እኮ ነው የምልሽ ምን ታፈጭብኛለሽ? ስራሽን ስላወቅኩብሽ ተናደድሽ እንዴ? ቆይ ግን ለምንድን ነው ስርዓት የማይኖርሽ? ስርዓት! አንቺ ስርዓት ታውቂያለሽ እንዴ? ይህንን ደግሞ ያስተማርሽኝ ያጭ ነሽ። ይኸውልሽ እናትሽን የማሳክመው እንደውን መርሳት የለብሽም።

ባትፈታታኝም ግን ጥሩ ነው አይደል? ምን እንዳታመጭ። እንደማፈቅራት ልንገራት ወይስ አልንገራት? አቤት ናሆሚ እንትን እራስሽን ጠብቂሽ። ከምን? ከሰራተኛችሁ። እሺ፣ እጠብቃለሁ። አንተንም አስጨነቁ። ካሄደም ራ አስጨንቅሽኝም፣ ስለምታስብልኝ ያመሰግናለሁሽ። ናሚ። አቤት። ነር በኋላ ሳይመንቱን አብረን እንሰራ ማትረባማ ነው። ማማ እንደዚህ አትጫወት። ሄሎ ወይ፣ እንዴት ነህ? አለሁ። እኔ የምለው ያ ዶክተሩ ጓደኛ ሄድ ነው ያለው? አይ፣ የሆነ ስራ አብረን እንድንሰራ ፈልጌ ነበር። ችግር የለውም። ለገንዘብ አታስብ፣ ሰጠዋለሁ። ኧረ አያሳስበው። ስራውን ብቻ በደንብ አድርጎ በጥንቃቄ ይስራልኝ እንጂ ለሌላው ነገር ችግር የለውም። እሺ በቃ አናግረውና ደውልልኝ። ቻው። ለጣሁልሽ። አንቺ ሰይጣን ከማን ጋር እንደገጠምሽ አታውቂም። ከጠዋት ጀምሮ አይኔ ይረበገባል። ሳታይ የቆየሽን ሰው ልታይ ነው ማለት ነው። ማንን ላይ ይሆን? እኔ እንጃ። ሳታ የቆየሽ ሰው የለም። የናፈቀሽ ቫንዳም፣ አልገባኝም። ናር ተመልሶ መጣ ማለት ነው። አንተ የእውነት ነው እንዴ? ቆይ አሁን እዛ ጋር ያለው ልጅ አላየኸው? ማን? አላየሁትም እኮ ቫንዳም ይባላል። በጣም ነው የምወደው ነው ላልክ። ማንን? እሱን። ከሱ ፍቅር ይዞኛል። ታውቃለህ ከከተማው የወጣው ድንገት ስለነበረ በቃ መልሼ የማገኘዋል መሰለኝም ነበር። ቆይ በዚህ ፍጥነት ምን ተፈጠረ? በቃ መሄድ ፈለግኩ። እንዴ ምን እየሆንክ ነው? ናሆም ናሆም። እንዴ ናርዶስ ምን ሆነሽ ነው? ምንም አልሆንኩም። ማክስቴ ከእኔ የምትደብቂው ነገር አለ እንዴ? አይደለም፣ በቃ ከነውም ጋር ትንሽ ተጋጭተን ናሆ በምን ተጣላችሁ? አክስቴ፣ ዝም ብሎ ነገር ነው። እኔ ስለደበረኝ ነው። እሺ፣ በቃ እረፍት አድርጊ። ና ናሆ ጠቃሚስ ያንቺን ለእኔ ባሰብ አልፈልገው። ስለዚህ ትነግረታለሽ ማለት፣ ማለትማ፣ ማለት ለሶስት አብረን ተቀምጠት ትነግረታለሽ። እኔ ሰማሁሽ ማለት ነው። እሺ፣ በቃ ትንሽ ትረፍና ገብቼ እነግረታለሁ። በፍፁም አታስቢው። እኔ ባለሁበት ፊት ለፊት ነው ትነግረት። እንደዚህ ሸለ ከገመድ ውስጥ ምን መውጣት የለብሽ እቺ ደሞ እዚህ ምን ትሰራለች? ተነሽ፣ ግቢ። ናርድዬ ላወራሽ ፈልጋለሁ። እሷ እዚህ ያለች? አዎ ቱ ናይ